አየሁት ምኞቴን ሰዎች ይዘውት መኪና መግዣዬን ባንዴ ሲጠጡት የአመታት ልሜን አዳር ሲልፉት አበራሁኝ ሻማ ሄዶብኝ መብራት ህልሜንም አተዉት ትላንት አየሁት፣ አየሁት፣ ትላንት አየሁት፣ አንድ የተሰብስበው አዳር ሲልፉት። ወሬ አታውሩ ለሰው፣ ወሬ አታውሩ እንደው ከቻላችሁ፣ በዝምታ ስሩ። ሚስጥር አለው ሕይወት፣ ሚስጥር አለው እኔየምነግራችሁ ሲሳካ፣ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድና የተወዳችሁ የተከበራችሁ ቤተሰቦች ሰላም ናችሁልኝ? እንደምን ናችሁ? አላችሁ ወይ? እኔ ያለሁት ሰላም፣ እናንተም ሰላም ትሆኑ ዘንዳ የዘወትር ምኞቴ ነው። እንግዲህ ፊሰብ ትናንትና እንዴት ነበር? ትት ነሚደታያቸው ይቅርታ ልቅ ነት ነውቅታይይ ስትሎ ለነበራችሁ ሰዎች ያው በባለፈውም ግን ይቅርታ ተባብለው ነገሮችን እያካሄዱ ነበረ። ያው ግን አላዳመጣችሁም፣ አልተረዳችሁትም። ትናንትና ግን በአግባቡ ኦዲየንሶችንም እንግዲህ ፍቅርዬንም አድርጎ ይቅርታ ጠይቋል። ተረዳችሁት ይመስለኛል ማለት ነው። እናው ሌላው ሲቀጥል ደግሞ ማለት ነው አልሐምዱሊላህ ስለ ሁሉም ነገር ስለሚፈጠረው ነገር ሁሉ አልሐምዱሊላህ። አላስፈንታላ ነው ያዘው ነው የሚሆነው ማለት ነው። አንዳንድ ጊዜ ቆም ብዬ ሳስብ ማለት ነው በጣም ይገርመኛል። ብስሚላህ በቃ ሰው እስከሆነ ድረስ በቃ ያስጠላኛል። የእውነት በጣም ነው የሚያስጠላኝ። ግን በዘልክ ለምን እንደሚሆን አላቀ። በሰው ላይ ደስታ የማያስደስተው ሰይጣን ብቻ ነው። ሰይጣን ብቻ ሰው የሆነ በሙሉ ያስደስተዋል። የሰው ደስታ ማለት ነው። ግን ሰይጣን የሆነ የሰይጣን ጎረቤት የሆነ ምንም የሚያስደስተው ነገር የለም። ይገርማል። እኔ በጣም እየገረመኝ ነው ያለው። አንዳንድ ሰዎች ማለት ነው፣ ችግር የለም ለሁሉም ነገር እኮ ጊዜ አለው። ጊዜ መልስ ይሰጠ። ምንም ይሆን ምንም፣ ማለት ነው የሚፈለጉት የሚፈለገው ነው የምናገረው ነገር አንድ ሰው የራሱ የሆነ አላማ አለው፣ እቅድ ያለው ለአቅዱ አላማው ከተሳካለት በቃ አልሀምድሊላሂ። ምክንያቱም ለውጥ የሚባለው ነገር በየጊዜው ስለምናይ ማለት ነው። ማንም ይሁን ማንም ሁሉም ሰውን አድርሶ ነው የሚሰራው። ማንም ማንም ጋ ችግር የለም፣ ግን ተናጋሪ ሁሌ አዋቂ አይደለም። ዝም ያለው ሁሉ ደግሞ ተናገር መናገር የማይችል አይደለም። ያለቀ ያሴት የተለየ ነገር የለውም። ብዙ ጊዜ ተደጋጋሚ ተደጋጋሚ የማያቸው ነገሮች ይገርመኛል፣ ወላሂ በጣም ነው የሚገርመኝ። ምንም ይሁን ምንም ይሁን እናንተ ከትናንቱ ደም ተናገራለሁ። የሰው ልጅ ካዋጣው አዋጭ ከሆነ አመድ ይሁን ይስራ እነዚህ ሰዎች ካዋጣቸው እነዚህ ልጆች ካዋጣቸው አይደለም፣ ፍራ ሌላ ነገርም ይሱ ይሱ፣ ዋናው ነገር የለውም። ምክንያቱም ለውጣቸውን ስለነበረ ስናፍቆ የነበራችሁ ማለት ነው። ለውጣቸውን፣ እድገታቸውን ስለነበረ ምና ስናፍቆ የነበረው በፊት ነው። አሁን ላይ ያው ተቀይሯል፣ ችግር የለም። ግን የሰው ልጅ ደግሞ ማንም ሰው በፈጣሪው እንጂ ሰው ልጅ ተማምኖ የሆነን ነገር አይጀምርም ግን ሁልጊዜ የማይጥለው ፈጣሪ ስላለ ለሁሉም ነገር አልሐምዱላ ነው። እኔ በበኩሌ በጣም ደስተኛ ነኝ በሁሉም ነገር አልሐምድላ። ስለሚደረጉት ነገሮች ስለሚካሄዱት ነገሮች በሙሉ አልሐምዱላ ደስተኛ ነኝ። ማንም ሰው የራሱ የራሱ የሆነ እንትን አለበት ችግር አለበት ምስሉ ይባላል የጥየው ነው ካርቲን ጥየው አለ ባላ ስንጭ የራሱ የሆነ እርዚቅ ኑሮት ነው የሚፈጠረው። ማንም ሰው ማለት ነው ስበቡ ብቻው። እናንተ የምታደርሱት ስበቡን ብቻ። ማንም መጣ ማንም ሄደ ማንም አለ ማንም እራሱ ራሱ የጻፈለት አላህ ሱብሓነሁ ተዓላ የሳጣው የራሱ የጻፈለት እርዚቅ ዋለ ማለት ነው። ምንም አይነት ማውራትም አይጠበቅባችሁ ምንም አይነት የጥላቻ ንግግርም የጥላቻ መርዝ የሆነ ንግግርም መጨት አይጠበቅባችሁም። ኩን ፈያኩን ሁን ያለው አይቀርም ሁን ያለው ይሆናል ማለት ነው። እናንተ መስሏችሁ ነው እንጂ እሱ ሁን ካለው ነገር ውስጥ ምንም ነገር እናንተ መቀየራችሁም ሌሎችም ሰዎች መቀየር አይችሉም። የተጻፈለትን ነው ሁላችንም የምንኖረው የተጻፈልን ነው። በነገራችን ላይ ይቅርታል ሰንቲ ብዬ እኮ አሁን ብሪ ናይ ብሪ ያላችሁን ነገር ሴቭ አድርጉ ለማለት ያክል ነው። እናንተ እንደዚህ የምታወሩ ሰዎች ትገርሙኝ አላችሁ፣ የምር ትገርሙኝ አላችሁ። በቃ እናንተ ብቻ ተናጋሪዎች ሁናችሁ ሌላው ሰው መናገር የማይችል አድርጋችሁ የምትስሉ ሰዎች አላችሁ። ሌላ ደግሞ ቀኝ ነገር ሲያወሯችሁ ነገሮችን አጥሟችሁ በእናንተ እንዲመቻችሁ አድርጋችሁ የምትፈስሩ ሰዎች አላችሁ። ለእናንተ ለእናንተ ምንም ነገር መልስ መስጠትም አይጠበቅም። የመጀመሪያ ለእናንተ ፈጣሪ ማስተዋል እንዲሰጣችሁ ዱዓ ማድረግ ነው። ሌላ ነገር አይደለም። ከዛ ውጭ አልፎ ተርፎ ደግሞ ንቆ መተው ነው። ንቆ መተውን የሚያክል ነገር የለም በእውነት የሰው ልጅ ማለት ነው። ንቃችሁ ስትተውት ያ ሰው በቃ እንደተናቃ የሚገባው ከሆነ ከነቃ ሲሆ ነቃ ካልነቃ ደግሞ በቃ ሲቃጠል ይኖራል ማለት ነው። ሌላ ነገር የለውም። ይሄ ነው። ምንም የተለየ ነገር የለም። ትናንት ከትናንት ወዲያ ሲደረግ ሲባል የነበረው ነገር ነው ዛሬ የሚደረገው። ምንም ማድረግ አይቻልም። እኛ ማለት ልጁ እኮ ሰንቲም አይደለም፣ ገንዘብ አይደለም፣ ግዴታ አይደለም እኮ ያው በፊት ስለነበራችሁ ሰዎች ነው እንጂ ችግራችሁ አሳማኝ ሪዝን አላችሁ ወይ ነው እንጂ እሱ ገንዘብ አይደለም እኮ ሁሉም ሰው እንዲወደው ገንዘብ ነው፣ ሁሉም ሰው የሚወደው አይደለም። እንደዚህ አይነት ቀርቶ እናትን የሚሳደቡ እናትን የሚክዱ ሰዎች እኔ እውነት ለመናገር በቻልኩት አቅም ስለ አንድነት ስለ ፍቅር አውርቻለሁ። በቻልኩት አቅም መክር ያለሁ በቻልኩት አቅም ሆኖ አይ እኔ ይሄ ነገር አይሆንልንም፣ ሰዎችን ካልተሳደብን እስፔሻሊ ፈዋሌን ካልተሳደብን አይሆንልንም ለምትሉ ሰዎች እሱም ፈጣሪ ይርዳችሁ ብሏቸዋል። ይርዳችሁ ሞክሩት፣ ሂዱበት ሂዱበትና ዛ ውጤቱን አገኙ ማለት ነው። ውጤቱን የምታገኙ ደግሞ በምድር አይደለም። በዘራችሁት ልክ ይበቅላል በቃ ማንኛቸውም ቦታ ላይ የዘራችሁት ነገር ነው የሚበቅለው መቼ ጓያ ዘርታችሁ ጤፍ አይበቅልላችሁ የዘራችሁት ይበቅላል የሆነ ሰዓት ማለት ነው ይሄ የአፎ ለምታ በቅቤ አይታሽ የሚባል ነገር ያ ነው ለሁሉም ጊዜ ያለው ጊዜ መልስ ይሰጣል ለማንም ጊዜ መልስ አሰጥም